መንሱር ጀማል ለቃቂ ማስጠንቀቂያ ሰጥቷል። ስለመሆኑስ ውስጥ ቃቂና መንሱር ጀማል በምን ተገናኝተው ነው? አርቲስት ቃቂ ተስፋ ያድርሱልኝ፣ ቀናችሁ ይባረክ። ድምፃዊ ቃቂ ተስፋዬ እኔን የምትወዱኝ ባላፍቶች ባካችሁ መንሱርን ደግፉት። እኔ ትልቅ ባላፍት መስሎኝ ነበር ለካ ቲክቶክር ነው በማህበራዊ ሚዲያ ቃለ ምልልስ ላይ መናገሩ የምታወስ ነው። ታዲያ መንሱር ጀማል እንዲህ በማለት ገልጾታል። ስሜን ስላጠፋ ባላፍት ሆኜ ቲክቶክር ነኝ ስላለኝ በ24 ሰዓት ውስጥ ይቅርታ ካላለ ወደ ክስ ሌር ነው በማለት ገልጿል። እኔን የሚያጠለሽና ስሜን የሚያጠፋ እንዲሁም ደሞ ከማህበረሰቡ ጋር በዚህም አቶ መንሱር ጀማል ለድምፃዊ ቃቂ ተስፋዬ መግለጫና ማስጠንቀቂያ አውጥቷል። ለድምፃዊ ቃቂ ተስፋዬ በፍትሐብሔር ሕግ ቁጥር 1772ና 1773 መሰረት የተሰጠ የጽሁፍ ማስጠንቀቂያ። ይህንን የጽሁፍ ማስጠንቀቂያ ለመጻፍ ያስገደደኝ ምክንያት እኔ ማስጠንቀቂያ ሰጪና እርስዎ ምንም የሚያገናኝ ከውል ሆነ ከሕግ የመነጨ ግንኙነት ባይኖረንም አሁን ላይ በትክክል በማላስታውሰው ቀን ከሶስት ዓመት በፊት ቢሮዬ በመምጣት ድጋፍና እርዳ እንዳታ ጠየቀኝ። ፍቃደኛ ያለመሆንን ገልጬ ከተለያየን ከአመታት በኋላ አይቤክስ ሚዲያ በተሰኘ ዩቲዩብ ቻናል በቀን 18/8/2017 ዓ.ም በመቅረብ መንሱር ጀማል ባለሀብት አይደለም፣ ቲክቶከር ነው፣ እኔን የምትረዱኝ ባለሀብቶች መንሱርን እርዱትና መሰል ቃላቶችን በመጠቀም የሐሰት ሐሜትና ስም ማጥፋት አድርሶብኛል። ይህ ድርጊት ሆን ተብሎ እኔን ያለኝን መልካም ስም ዝናዬን እንድነጠቅ፣ ከእኔ ጋር የምሰሩ የንግድ ሰዎች በእኔ ላይ እምነት እንዳይኖራቸው ሳልቸገር እርዱት በማለት በወንጀልና በፍትሐ ብሔር ሊያስጠይቅ ሚችል ተግባር ፈጽሞብኛል። ታዲያ ይህ ድርጊት ጥፋት መሆኑን በማወቅ ቀደም ስል በቀረብክበት አይቤክስ ሚዲያ ላይ በመቅረብ ለተናገርካቸው ለእያንዳንዱ ንግግር ይፋዊ ይቅርታ፣ ይህ ማስጠንቀቂያ በእጅ ወይም በስምህ በተመዘገበው ሲም ካርድ በተከፈተ ቴሌግራም ወይም ዋትሳፕ በደረሰ በአራት ሰዓት ውስጥ ይቅርታ እንድጠይቀኝ፣ ይህ ባይሆን ግን በአገሪቱ ሕግ መሰረት በፍትሐ ብሔር እና በወንጀል ስልጣን ባለው አካል በማቅረብ በሕግ እንደምጠይቅ እያሳወቅኩኝ ይህንን ማስጠንቀቂያ ሰጥቻለሁ፣ በማለት መንሱር ጀማል መግለጫ አውጥቷል። ቃቂ ተስፋዬ አማላዬ በሚለው በዘጠናዎቹ ፈርጣማ ድምፃዊ እንደሆነም የወጡት መረጃዎች ያሳያሉ። በተለይ ግዳይ ሻሙና በሀረርኛ ዘፈን በሀደርኛ በጣም በርካታ ኢትዮጵያውያኖችን ያስደመመና ድንቅ የሀደርኛ ባህልን ለኢትዮጵያ እንዳስተዋወቀ ለዓለምም እንዳስተዋወቀ የወጡት መረጃዎች ያሳያሉ። ሚኪነኝ ሰላም ቆዩልኝ።